የሚያስን ሌሎችንም ፕሮቴስታንቶች ማለት ነው እ ባለፈው እንግዲህ የቀረበ ፕሬዘንቴሽን ነበረ የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አርገናቸዋል ወይ በቴዲ ዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት በቴዳዋ ሰቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻለንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ተጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም የከተታችሁ ሴም ሶፍትዌር የጠቀምን ህዝቡ እያየ እውነቱ ለምን አወጣም። ለህዝቡ ያሳያችሁት ፓወርፖይንት፣ ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት፣ ሶፍትዌሩን ከፍታችሁ ራን አርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሲሰራው፣ ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም፣ ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል እኔም ሌሎቻችንም እኔ በአይቲ ሙያ ላይ ሌሎችም ሶፍትዌር ላይ የሚሰሩ አሉ፣ ሳውንድ ፍሪኮንሲ ቴክኖሎጂ ላይ የሚሰሩ አሉ። ስለዚህ ይሄን ውሸት ህዝቡ ባለበት ማሳየት ስለምንፈልግ ይሄን ይሄ የተቀጣጠለ ውሸት ሜርሲና መሳይ አናሊሳችሁን ፊት ፊትለፊት ቁጭ ሆነ ሁለታችንም እንድንሰራው እንፈልጋለን ማለት ነው። አንድ ካምፓኒው ነው የሰራው የምትሉት ካምፓኒ አልሰራውም ውሸት ነው እሱ። ፕሩፍ አረጋችኋለሁ ውሸት እንደሆነ እሱንም ማሳየት ስለምንፈልግ ማለት ነው። ስለዚህ እንድንገናኝ የሰራችሁበት ሶፍትዌር ሌላ ሶፍትዌር ነው። ያንን በደንብ ዲስከቨር አድርጌዋለሁ አድርገነዋል ቱቢሆነስት። ስለዚህ ተገናኝተን ይህ ሁሉ ነገር እናሳያለን ማለት ነው። አንድ ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቁ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል፣ ብዙ ብዙ ህይወቱም ዋሽቶ ነው እኔ እንዳየሁት። ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው፣ አበበ ጉልላት ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? ቁርባን ደግሞ በህብረት የምንቀበለው ነው። ሁሉም ሰው በህብረት ቅዳሴ ላይ የሚሳተፈው ነው። ካህናቱ፣ ዲያቆናቱ፣ ምእመኑ ሁሉ ዲያቆናቱ፣ ምእመኑ ያልገደለ ቁርባን ለይቶ አበበ ጉልላትን የገደለ ቁርባን የትኛው ነው? ስለዚህ እሱን በህግም ልንጠይቅ ስለምንችል ስለእያሰብንም ስለሆነ ይህንን መተ ደግሞ እንድታስረዳ እንፈልጋለን። ማስረጃ ምንድን ነው? አበበ ጉልላት በቁርባን ለመሞቱ ማስረጃ ምንድን ነው? የአበበ ጉልላት ቤተሰቦች በቁርባን አልሞተም ብለዋል። ወንድሞቹ በቁርባን አልሞተም ብለዋል። ይሄ ግትልትል ውሸት እንደዚህ የተቀጣጠለ ውሸታችሁን አንድ ና ለመጨረሻ ጊዜ ጥርት እንድታደርጉት እንፈልጋለን። ስለዚህ የአበበ ጉልላት ቤተሰቦች ወንድማችን በቁርባን አልሞተም ብለዋል። ወንድማችን ድምፁ ኤርሚያስ ያሰማው አይደለም ብሏል። እናንተ ግን ዋሽታችኋል። የድምፁ ባለቤት ደግሞ ቀሲስ በትረ በህይወት አሉ። ስቱዲዮ የተቀረጹ ቀሲስ በትረና ቆሞስ አባ ገብረወልድ ኤርሚያስ ያሰማው ከዩቲዩብ ላይ ያሰማችሁ ቀሲስ ያሰሙት ዩቲዩብ ላይ ያለው ባለቤቶቹ በህይወት አሉ። የተቀረጹበት ስቱዲዮ ሲዲው ራሱ ሳይቀር ማስተር ሲዲው እጃቸው ላይ ይኖራል ብዬ ኤክስፔክት አደረጋለሁ። ይህን ሁሉ መረጃ ይዘን እንደዚህ ግትልትልትል ያደረጋችሁትን የቀጠጠላችሁትን ውሸት ጥርት የምናረግበት የምናጠራበት ዴሞ ወይም ፕሬዘንቴሽን ለእናንተ ጥሪ ይኸው እያቀረብኩኝ ነው። ስለዚህ የሚመቻችሁን ቀን አሳውቁን። እኛ እየተዘጋጀን ነው። እኛ ጥሪ እናቀርባለን። ብትቀበሉ መልካም ነው። አልቀበልም ካላችሁ ግን፣ ዞሮ ዞሮ እኛ እውነቱን እናሳያለን ማለት ነው። የእናንተ መቀበል ጥሩ ነው። ባትቀበሉም ግን ጉዳያችን አይደለም፣ አትቀበሉ። ምክንያቱም ትልቅ ስህተት እንደሰራችሁ ስለምት በተለይ መሳይና ሜርሲ ህዝቡን ያዋሻችሁትን ነገር በደንብ እንድናጠራው እፈልጋለሁ፣ ተገናኝተን ቁጭ ብለን። ስለዚህ ሶፍትዌራችሁን ከፍታችሁ ያን አናሊሲስ፣ ያንን ቻርት ከየት አመጣችሁት? የትኛውን ቻርት ሪማይንድ ለማድረግ ህዝቡ እንዲያውቀው ይሄንን ቻርት ከየት አመጣችሁት? እነዚህ እነዚህን ቻርቶች ከየት መጡ? እሱ እንድታሳዩን እንፈልጋለን። ምክንያቱም ብዙ ያ ቻርት ከየት እንደመጣና ምን ሪፕሬዘንት እንደሚያደርግ ምን አይነት ፋይል እየተጠቀማችሁ እንደሆነ በምን ሶፍትዌር ሰርታችሁ ያንን ዳታ እንዳገኛችሁ ሁሉ ይሄንን ማለት ነው። እነዚህን ቻርቶች እንዴት እንደመጡላችሁ ለህዝቡ እንድታሳዩ ለእኛም እንድታሳዩ ይፈልጋለን። ያሳያችሁት እንደዚህ አድርጋችሁ በፓወርፖይንት በፒዲኤፍ ነው ያሳያችሁት። ይሄ እናንተ ካሳያችሁት ስክሪንሻት ላይ የወሰድኩት ነው። ኦኬ የኤርሚያስና የቀሲስ ብላችሁ ማለት ነው ስለዚህ ይሄ ደግሞ ውሸት ስለሆነ ይሄንን እንድታጠሩ ቴክ በሶፍትዌር ላይ ያለውን ደሞ ለህዝቡ እንድናሳይ እንፈልጋለን። የኤርሚያስም ለዋሸው ውሸት በቅዱስ ቁርባ ላለው ያልሞቱትን ቄስ ሞተዋል ብሎ የሳቸውን ድምፅ ወስዶ የቄሱን ስም በህይወት ያሉትን ቄስ ድምፃቸውን ወስዶ ሞተ ላለው ላበበ ጉልላት ሰጥቶ ይሄንን ውሸት ራሳቸው ቄሱ ይመጣሉ፣ የድምፁ ባለቤት ይመጣሉ እሳቸውን በደንብ አድርገው የታተመበትን ዓመተ ምሕረት ስቱዲዮን መቼ እንደሆነ ሁሉ በማስረጃ ያሳዩቸዋል ማለት ነው። ከዛ በኋላ እንግዲህ ይሄን ግትልትል ውሸት ይሄን ቅጥልጥል ያለ ውሸት ለአንዴና ለመጨረሻ ጊዜ እረፍት እንሰጠዋለን ማለት ነው። ከዛ በኋላ ወደ ሌሎች ውይይቶች፣ ወደ መጽሐፍ ቅዱሳዊም ወደ ሌሎችም ውይይቶች እንሄዳለን ማለት ነው። እነዚህ ውሸቶች እያሉ ግን ውሸትን አጠራለሁ ብላችሁ በውሸት ላይ ውሸት በውሸት ላይ ውሸት ደራርባችሁ ስለሰራችሁ እነዛን ነገሮች ቻሌንጅ እናደርጋቸዋለን። ሆፕፉሊ ተቀብላችሁ ለህዝቡ ሁሉን ነገር እናሳያለን ብዬ አስባለሁ። ይኸው ነው። ቴንክዩ እግዜር ይስጥልን። ያሬዶ እኔ አሁን ፍርሃቴን ስጋቴን ጥሪው በጣም ቆንጆ ጥሪ ነው። ይሄ በነገራችን ላይ ወደኋላ ኋላ አንልም። ይሄን በፍጹም ቅዳሴው ከተቀረጸ ወደ ሀያ አመቱ ሆኖታል። በነገራችን ላይ ቅድም እንደነገርኩህ መጋቢን ሳወራቸው ነበር በስልክም ቀን ላይ እያወሯቸው ነበር። እና 96 አካባቢ ነው ያሉኝ 96 ወር 97። ስለዚህ ኦልሞስት 21 ዓመት 22 ዓመት ሆኖታል ከተቀረጹ እና የተቀረጹስ ደግሞ እሳቸው ያን ጊዜ ዮሐንስ ወልደነጎርጓር ቤተክርስቲያን አገልጋይ ነበሩ። ዲያቆን በትረም እዚያ እያለ ነው የተቀረጹት። ይሄ ምንም መቶ ፐርሰንት የተረጋገጠ ነገር ነው። እኔ አሁን መርሲና መሳይ የምፈራው ደግሞ ሌላ ውሸት ይዘው ይመጣሉ። ያሬዶ ሌላ ይዘው ይመጣሉ። አሁን ሌላ ነገር ደግሞ እኔ ግን በጣም የማዝንላችሁ እንዴት የምትንቁ ነው ግን እንደ ቤተክነት ማለት እንደው ኦርቶዶክሳውያን የቴክኖሎጂ አያውቁም ብላችሁ ታምናላችሁ ማለት ነው። እንደዚያ ነው የምታስቡት። እንዴት እናንተ የምትኖሩበት ሀገርና እኔ የምኖርበት ሀገር የተለያየ ነው። እኛ የምንኖርበት ሀገር፣ እናንተ የምትጠቀሙበት ሶፍትዌር አይቲ እና እኛ የምንጠቀምበት ይለያያል። በዚህ ደረጃ መግተልተል ኧረ ተው እባካቸው፣ አቁሙ እባካቸው፣ እባካቸው እንደ የእናንተን ውሸት በማጋለጥ እንደው ጊዜያችንን አታባክኑበት። የእውነቴን ነው። በጣም ወደ ዋናው ትምህርት፣ የእናንተን ውሸት በማግ ኦፍኮርስ ይህም ራሱ አንድ ውሸታቸውን ማጋለጥ፣ የስህተት ትምህርት ማጋለጥ አንደኛው ትምህርት ነው፣ የቅበተ እምነት ዋና ስራ ነው። ነገር ግን ትልቅ ነገር ነው፤ የተዋሸው ውሸት በክርስቶስ ስጋና ደም ላይ ነው። ኦኬ፣ ሁለተኛ የሰውን ድምፅ ወስዳችሁ ነው። እያለቀሰ ነው ወንድማችን። እኔ በዚህ አጋጣሚ እንደው ማሆይን ሳያቸው ደስ አለኝ። ፖስት አድርጌያቸዋለሁኝ። ሄደው ሲቀስጡ ምን አድርገዋቸዋል? በትዝታው እንትን የዋህ መነኩሲት ናቸው። እናቱ አታለዋቸው። እኔ ደግሞ ያው በምየ ማርያም አድርጌ እኔ ነ የምየ ማርያም በሚወዷት በድንግል ማርያም አቀናብሬ ፖስት አርጓለሁ። የገባ ሪፖስት አርጉለት እና እናቱ በዚህ አጋጣሚ በጣም የሚያምሩ ቆንጆዬ እናት ናቸው። መነኩሲት ደስ ብሎኛል። በነገር ላይ የእውነቴን ነው። አንዳንድ ቤተሰብ እንዳለ የጠፋለና ያው ቤተሰቡ ቀለሜን እንደቁም ነገር አልቆጠሩትም። ያው ድሮ ምብድነህ እዚያው እበድበት እንጂ አንተን ተከትሎ ደግሞ ማን ያብዳል ብለው እና እማሆይ በሰላም ለኪ ይድገሙለት። እናታችን ጸሎት አድርጉለት። ይሄ ልጅዎት እንደው ከብደቱ እንዲመለስ እግዚአብሔር ወደ ልቡ እንዲመልሰውና ወደ ቤተክርስቲያን ተመልሶ ንስሐ ገብቶ የበደላትን ቤተክርስቲያን፣ የዋሸባትን ቤተክርስቲያን ይቅርታ ጠይቆ ልክ እንደርሶ እንደው በቆብ ዳዊቱን እየደገመ ለነገሩ ዳዊት እንኳን መጀመሪያም አልደገመውም። ግን እንደው ግድ የለም ጊዜ አግኝቶ ረጋ ብሎ እንዲኖር እናታችን ጸሎት ያርጉለት። እንወደታለን እናታችን። የቀረቤን እናት ውድድ አርጓቸው፣ ውድድ ውድድ። ሁላችሁም እንወዳቸዋለን። እግዚአብሔር እድሜ ከጤና ጋር ይስጥልን። ኤርሚ ግን ረባ ከባ ከባ አንተን ስንከተል የእብድ ህልገስታ አሳበደችኛል አሉ። ሰውዮ ፈንድሻ ገዝቶ ቆላለሁ ብሎ በቃ ሲንጣጣል ይንጣጣል። እንደሌላው ቆሎ እንደዚህ እንደ እንደ በቆሎ ማለትም እንደ ሽምብራ ምናምን እንደ አተር ቆላለሁ ብሎ የፈንድሻ ነገር በቃ ሲሯሯጥ ያንን አመጣለሁ ሲል ያኛው ሲሄድ እና ኤርሚ ውሸቱ እንደ ፈንድሻ እየሆነብን ነውና ለመጨበጥ ሁሉ ተቸገርን እኮ። በጣም ፍንድትልትልትልት ያለ ውሸት ነው የሚዋሹት። እና በርቱ መዝሙረ። እንግዲህ ጨዋታው በቴክኖሎጂ ሆኗል። በጣም ጥሩ ነው። አንድ ስቴፕ ከፍ ብለናል። በማስረጃ በመረጃ ድሮም እኛ በመረጃ ነው የምናወራው። አሁንም ደግሞ የቴክኖሎጂውን እያዝረከረኩት ነው ያሉትን መዝሙረ ከልብ እናመሰግናለን። ስለዚህ ጥሪውን ተቀበሉ። አይሆፕ እናንተ ጎበዞች አ ደፋሮች ስለሆናችሁ ትመጣላችሁ። አይናችሁን በጨዋጥባችሁ ደግሞ ሌላ ይዛችሁ ትመጣላችሁ። ነፍስ ይማር ነው የሚባለው። እግዚአብሔር ይስጥልን። እናመሰግናለን። አትሸኘኝም? እሺ ቀሲስ በቃ የእረፍት አድርጎ እግዜር ይስጥልኝ። ቀስ ስልኝ ስም ግሮዝ ዞን ነው እና አም ፎሎወር ኦፍ ጂስ ክራይስት። በጣም ደስ ይላል። አውሩት በተግባር አይሆፕ የክርስቶስ ተከታይ እንደሆን ተስፋ አደርጋለሁኝ በቃልና በአንደበት ሳይሆን በስራና በእውነት እንደሚሆን ተስፋ አደርጋለሁኝ። ጉባኤያችሁን ያቅና፣ አንደበታችሁን ያከናውን፣ እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩልኝ፣ አምሹልኝ፣ ዋሉልኝ። እግዚአብሔር ይስጥልን። እሺ፣ መልካም እንቀጥላለን ውይይታችንን። ቅድም እንዳልኩት ይሄ ጥሪ በተለይ ሜርሲን እና መሳይን ነው የሚመለከተው፣ ያንን ፕሬዘንቴሽን ያቀረቡትን ማለት ነው። ስለዚህ ምንድነው የምናደርገው አሁንም ደግሞ አለው፣ እንደባለፈው ፓወርፖይንት ስላይድ አድርጎ መሸወድ የለም። ምንድነው የምናደርገው መሰላችሁ? የተጠቀሙትን ሶፍትዌር ለህዝቡ እያሳዩ እኛም ያኑ ሶፍትዌር ከፍተ እነሱም ያኑ ሶፍትዌር ከፍተው አናሊሲሱ እንዴት እንደሰሩት እናያለን። አይ ከፍለን ነው እኮ የተሰራው ውሸት። እሱ ውሸት እንደሆነ አሳያችኋለሁ። ምክንያቱም እኔም ሪቻውት አድርጌያችኋለሁ ሰዎቹን ማንም ሰው ዌብሳይቱን ነው ወሰጣችኋለሁ። መጽሐፍ ትችላላችሁ፣ እንዲህ እንዲህ እንዲህ ማረፍ ፈልጌ ነበር ማለት ትችላላችሁ። ከዛ የሚመልሱላችሁ መልስ ማየት ትችላላችሁ። የዕለቱ ዕለት ስንገናኝ ብቻ የተሰራውን ውሸት የነበረውን ትልቅ በጣም የሚያስቅ ውሸት ሁሉ እናሳያችኋለን። ለማንኛውም ግን ሶፍትዌሩን ከፍታችሁ ኦፕን ቻሌንጅ አድርጋችኋል። ባይዘ ወይ ወንድማችን መሳይ ምን ብለው ነበረ ማንም ሰው በዚህ ጉዳይ ላይ እኔን መጥራት የሚፈልግ ካለ ይጥራ ብሏል። ይው ጠራው ጠራው። ሶፍትዌርን ይዘና ያን አናሊስ የሰራበትን ዳታ ይዘና በፓወርፖይንት በምናምን በፎቶ መሸወድ የለም። ሶፍትዌሩን ከፍተን እኔም አንተም ለህዝቡ እያሳየን ሳውንዶቹን እየከተትን ቮይሶቹን እየከተትን ከዛ የሚሰጠንን ፋይናል ኮንክሉዥንና ቻርቱን እናያለን ማለት ነው። ከዛ ማን ነው ያዋሸው የሚለው እናያለን። እንደዛ ኢየሱስ ጌታ ነው ምናምን ምናምን ምናምን። አረ ተው፣ የምታዋሹለት ጌታ የምትቀበሉ ከሆነ ትቀበሉ፣ እምቢ ካላችሁ ግን ችግር የለብኝም። እኛ ራሳችን ቴዲ አዋሳ ቤት ይሄን ነገር ሁሉ ጠቅላላ በቪዲዮ እናሳያለን ማለት ነው። ኦኬ። ከዛ በኋላ ባለቀ ጨረስን፣ በቃ ኦኬ። መልካም ግሮዝ ነው የሚለው አዎ፣ ግሮዝ ነው እሺ ሰላም ወንድሜ፣ ማን ልበስ? ምን ከየት ቤተ እምነት? ከጰንጤ ነው? ጰንጤ የለም። የት በእብረት የምታደርገው ወንድ ነው? ቸርች ስም ቸርች ነው